በሕብረት ሥራ የተደራጁ አርሶ አደሮችን ተጠቃሚነት ለማረጋገጥ እየሰሩ መሆናቸውን የገለጹት የይርጋጨፌ ሕብረት ሥራ ዩኒየን ስራ አስኪያጅ አቶ እርቅሁን ወልደ ጊዮርጊስ ናቸው። ዩኒየኑ በሥራ ሂደት ያጋጠሙ ተግዳሮቶችን በመለየት ተቋማዊ ሪፎርም በማድረግ ወደ ተግባር ከገባ ወዲህ ተጨባጭ ውጤት እየተመዘገበ መምጣቱን ስራ አስኪያጁ አብራርተዋል። ዩኒየናችን አሁን የጀመረውን የእድገት ጉዞ ከዚህ በላይ አስቀጥሎ እንደሚሄድ አሁን ማሳያዎችን ማየት የጀመርንበት ዓመት ሲሆን ከዚህ በኋላ ባሉ አመታት በዩኒየን የተጀመሩ በርካታ የልማት ስራዎች ተጠናክሮ የሚቀጥሉ መሆኑን ያሉ፣ በውስጣችን የነበሩ መሰረታዊ ከአሰራር ጋር የነበሩ ችግሮች ቀስ በቀስ እየተፈቱ ውጤት ወደ ማየት ስለመጣን ሁላችሁንም በ28ቱ ማህበር ያላችሁትን አመራሮች እንኳን ደስ አላችሁ ለማለት ወዳሉ ህብረት ስራው በዲላ ከተማ በ3200 ካሬ ሜትር ላይ ለተለያዩ አገልግሎት የሚውል ህንፃ በመገንባት ላይ እንደሚገኝ የገለጹት አቶ እርጌውን የቡና ምርት ለመሰብሰብ ለክራይ የሚወጣውን ወጪ ለመቀነስ ዘንድሮ 12 ተሽከርካሪዎችን ግዢ መፈጸሙን ጠቅሰዋል። እነዚህን መኪናዎች ዩኔኑ ማህበራትን በማስተባበር ከተለያየ ቦታ በተገኘውን ገቢ በጣም ዲሲፕሊን ባለው ሁኔታ በመምራት ከመንግስት ጋር በመነጋገር በዲሲፕሊን በመምራት ከ85 ሚሊዮን ብር በላይ አውጥተን እነዚህን መኪናዎች ለአገልግሎት ዛሬ አብቅተናል። በመድረኩ የተገኙት የግዲ ዞን አስተዳዳሪ ዶክተር ዝናቡ ወልዴ ባስተላለፉት መልእክት በ2018 ዓ.ም ባለፉት ዓመታት በስራ ላይ የታዩ ድክመቶችን በመቅረፍ የተሻለ ውጤት እንዲመዘገብ ሁሉም የበኩሉን እንዲወጣ አሳስበዋል። በርትተን መሄድ ከቻል ዩኔኑ አሁን ፕሮግሬሲቭሊ የጀመራቸው ነገሮች በቀጣይ በአውሮፓ፣ በአሜሪካ እንዲሁም ደግሞ አሁን በጣም ኤክስቴንድ እያደረግን ነው። በቻይና አምባሳደሮች የቡና አምባሳደሮች የይርጋጨፌን ቡና ኳሊቲ የሚጠብቁ አምባሳደሮችን ፈጥረን በጋራ የተሻለች ጌድኦ፣ የተሻለች ደቡብ ኢትዮጵያ፣ የተሻለች ኢትዮጵያ እንድንፈጥር ፈጣሪ ይርዳን። የደቡብ ኢትዮጵያ ክልል የህብረት ስራ ልማት ኤጀንሲ ምክትል ስራ አስኪያጅ ወይዘሮ ድንቅነሽ በራቆ በበኩላቸው ቡና ለሀገራችን ኢኮኖሚ አመንጩ ከሆኑ ምርቶች አንዱ መሆኑን በመጠቆም በምርት አቅርቦት ጥራት ላይ የተሻለ እሴትና ለውጥ ለማምጣት በትኩረት እየሰሩ መሆናቸውን አብራርተዋል። የህብረት ስራ ማህበራት የቁጠባ ሪፎርም ለዳበረው ኢኮኖሚ ግንባታ መሰረት መሆኑን በመግለጽ አርሶ አደሮች ከተናጠል አሰራር ወጥተው በጋራ በመደራጀትና የተቋሙን ህግና ውስጠ ደንብ በመገንጸብ በመገንዘብ ለጋራ ልማትና እድገት የበኩላቸውን አስተዋጽኦ ማበርከት እንደሚገባቸው አክለዋል። በሀገራችንም ብሎም በክልላችን እየተካሄደ ካለው በ2016 ከተጀመረው ህብረት ስራ ዩኒየን ማብራት ሪፎርም አንጻር እየመጡ ያሉ ለውጦች አንዱም የዚህ የይርጋጨፌ ዩኒየን ማሳያ ከመሆን ጋር ታይዞ በርካታ ስራዎች እየተሰሩ ያሉ ቢሆንም እንደ አጠቃላይ ግን በሚታዩ አንዳንድ ጉድለቶች ቀጣይ ላይ ይሄ ተሳታፊም ገንቢ አስተያየት ይሰጣል። ከምን መነሻ በተለይ አሁን ላይ ይሄ ያሳየ ነው ወይ ደግሞ እየታየ ያለው ውጤት የብርሃን ብልጭታ ያክል ከመሆን ባለፈ በርካታ ስራዎችን በቀጣይ መስራት እንደሚችል ማሳያ የሚሆን ሁኔታዎች ያሉ እንደሆነ ለማስገንዘብ ወዳለው